የአንድ ድርጅት ከሌላ ጋር መቀላቀል ወይም መከፋፈል የባለቤትነት መብት መተላለፍ የስራ ውልን አያቋርጥም። ሰላም እንዲናችሁ። በዛሬ ቪዲዮ ከስራ ውል ጋር የተያያዙ ክፍያዎችን በምናዘጋጅበት ጊዜ ባሰሪና በሰራተኛ ሕጉ ላይ የተጠቀሱ ዋና ዋና ጉዳዮችን በወፍ በረር አስቃኛችኋለሁ። ሕጉ ለሰራተኛው ያደላ ሕግ ነው። የሆነበት ምክንያት እንግዲህ ሰራተኛው የመደራደር አቅሙ ደካማ በመሆኑ ምክንያት በህጉ የተሰጡትን ሊደራደርባቸው ስለሚችል ነው። በዚህ ምክንያት እንግዲህ በአሰሪና በሰራተኛ አዋጁ ላይ አንቀጽ አራት ሰራተኛው ቢስማማ እንኳን መብቱን ሊያሳጣው የሚችል ውል እንኳን ቢያደርግ ያ ውል ውድቅ ይደረጋል እንጂ ሰራተኛው በፍጹም በህጉ የተጠቀሱትን መብቶች ሊያጣ አይችልም ማለት ነው። ለምሳሌ በህጉ ላይ የተቀመጡ መብቶች የአመት ፈቃድ፣ ለመጀመሪያው የአንድ አመት አገልግሎት 16 የስራ ቀናት ሊሰጡት ይገባል። ከዚህ ቀን ያነሰ ቀን እንዲሰጠው ካሰሪው ጋር ቢስማማ ያ የተስማማበት ውል ውድቅ ይደረጋል እንጂ ለሰራተኛው ከዛ ያነሰ ቀን አሰሪው ሊሰጠው አይችልም ማለት ነው። ከዛ አልፎ ግን የበለጠ ቀናት ሊሰጠው ይችላል ማለት ነው። እንደዚሁም በቀን አንድ ሰራተኛ ማክሲመም ሊሰራ የሚችለው ለስምንት ሰዓታት ነው። ከዛ ለበለጠ ሰዓታት ግን ሊያሰራው አይችልም። ካሰራው ኦቨርታይም ሊከፍለው ይገባል። ከዛ ባነሰ ሰዓት ግን ሊያሰራው ይችላል። ማክሲመም ስምንት ሰዓት ስለሆነ ማለት ነው። እንደዚሁም በሳምንት ማክሲመም አርባ ስምንት ሰዓት ነው አሰሪው ሊያሰራው የሚችለው። ከዛ ያለፈ ጊዜ ካሰራው ኦቨርታይም ይከፍለዋል። እንደዚሁም ደግሞ በሳምንት አንድ ቀን የእረፍት ቀን ለሰራተኛው ሊሰጠው ይገባል። ይህ የእረፍት ቀን እንግዲህ እሁድ ቀን ቢሆን ይመከራል በአዋጁ መሰረት ማለት ነው። እሁድ ቀን ካልሆነ ግን በአሰሪው የስራ ጸባይ ምክንያት ስራ መግባት ካለበት ሰራተኛው ሊሰራ ይገባል ነገር ግን በሌላ ቀን በሳምንት አንድ ቀን ሊያሳርፈው ይገባል። ነገር ግን አሰሪው ፈቃደኛ ከሆነ ሁለት ቀንም ሶስት ቀንም አራት ቀንም ሊያሳርፈው ይችላል ማለት ነው። ስለዚህ በአሰሪና በሰራተኛ ሕጉ ለሰራተኛው ከሚገቡ መብቶች ሚኒመም ስለሆነ ያስቀመጠው፣ ከዛ አልፎ አሰሪው ሊያደርግለት ይችላል ማለት ነው። ላኛው እንግዲህ ልናውቀው የሚገባው በዚህ በአሰሪና በሰራተኛ አዋጁ የማይሸፈኑ መስሪያ ቤቶች አሉ። እነዚህ እንግዲህ የመጀመሪያውን ስንመለከት ልጆችን የሚያሳድጉ ተቋማት አሉ። የአሰሪና የሰራተኛ አዋጁ ለሰራተኛው ያደላ በመሆኑ ምክንያት ብዙ ጊዜ ለአሰሪዎች የሚጎረብት አዋጅ ነው። በዚህ ምክንያት ልጆችን የሚያሳድጉ ሪሃቢሊቴሽን ሴንተር አቋቁመው የሚሰሩ ተቋማትን አይመለከትም። የሆነበት ምክንያት እንግዲህ እነዚህ አሰሪዎች የሶሻል ሪስፖንስቢሊቲያቸውን በሚወጡበት ጊዜ የአሰሪና የሰራተኛ አዋጁ እንቅፋት እንዳይሆንባቸው እነሱም ፕሮቴክት ለማድረግ ሲባል ነው። ከዛ ውጪ ሰራተኛው የስራ መሪ በሚሆንበት ጊዜም በአሰሪና በሰራተኛ አዋጁ አይሸፈንም። ይህ የሆነበት ምክንያት ደግሞ የስራ መሪ ወይም ደግሞ ማናጀርስ የሚባሉት በአሰሪዎቻቸው የታመኑ እንደዚሁም ደግሞ ባርጌኒንግ ፓወራቸውም ከሌሎቹ ሰራተኞች የተሻለ በመሆኑ ምክንያት መብታቸውን ለማስጠበቅ ብቁ ናቸው ተብሎ ስለሚታመን እንግዲህ ደካማ ናቸው ከሚባሉ ሰራተኞች ጋር አብሮ ትሪት ማድረግ እነሱን ተገቢ ስላይደለ ከዚህ ስኮፕ ውጭ አድርጎታል ማለት ነው። እንግዲህ በየኦፊሱ የስራ መሪ ወይም ደግሞ ማናጀርስ የሚባሉ የተለያየ ታይትል አላቸው። በአዋጁ ግን ዲፋይን ተደርገዋል። እነዚህ የስራ መሪ ወይም ደግሞ ማናጀርስ የሚባሉ ምን ስራ ሲሰሩ እንደሆነ ዲፋይን አድርጓቸዋል። የመጀመሪያው እንግዲህ ፖሊሲዎችን የማውጣትና የማስፈጸም ስልጣን ያለው ወይም ደግሞ ሰራተኛውን የመቅጠር፣ የማዘዋወር፣ የማገድ እንደዚሁም የማሰናበት የማሰናበትና የመመደብ እንደዚሁም ደግሞ የመወሰን ስልጣን ያለው የህግ አገልግሎት ኃላፊንም እንደዚሁ የስራ መሪ ብሎታል ማለት ነው ህጉ። እነዚህ እንግዲህ የስራ መሪ የሚባሉት ሰራተኞች የሰራተኛ ማህበር ውስጥም መሳተፍ አይችሉም። ይህ የሆነበት ምክንያት እንግዲህ አስቀድሚም እንዳልኳችሁ ለአሰሪዎቻቸው ትረስትድ ስለሆኑ የአሰሪዎቻቸውን መብትና ኢንተረስት ስለሆነ የሚያስጠብቁት፣ የሰራተኛ ማህበር ደግሞ ሰራተኛውን ፕሮቴክት ለማድረግ ተብሎ እየተቋቋመ ስለሆነ የተለያየ ኢንተረስት ስላላቸው ኮንፍሊክት ኦፍ ኢንተረስት እንዳይፈጠር በሚል የሰራተኛ ማህበር አባል እንዳይሆኑ ህጉ ከልክሏቸዋል ማለት ነው። ከዚህ ውጭ በዚህ አዋጅ የማይሸፈኑ ሰራተኞች የግል አገልግሎት ቅጥር በሚፈጸምበት ጊዜ እነዚህ ሰራተኞች እንግዲህ በግለሰብ ቤት ውስጥ የሚሰሩ ስራዎችን የሚሰሩ ሰራተኞች ናቸው። እንግዲህ እነዚህ ስራዎች በግለሰብ ቤት ውስጥ ምግብ የሚያዘጋጁ፣ ጽዳት የሚያጸዱ፣ በሞግዚትነት የሚሰሩ፣ የጥበቃ ስራ የሚሰሩ ሹፌሮች እና አትክልተኞች ናቸው። እነዚህን ስራዎች እንግዲህ በሌላ ድርጅቶች ወይም ደግሞ ፕሮፊት ሜክ በሚያደርጉ ድርጅቶች ላይ የሚቆጠሩ ሰራተኞች በዚህ አዋጅ ስሪት ይደረጋሉ። ነገር ግን በግለሰብ ቤት ውስጥ ሆነው እነዚህን ስራዎች በሚሰሩ ጊዜ ግን በዚህ አዋጅ አይሸፈኑም ማለት ነው። ሌላኛው እንግዲህ በልዩ ህግ የሚተዳደሩ መስሪያ ቤቶች ናቸው። እነዚህ እንግዲህ የጦር ኃይሎች ፖሊሶች፣ የመንግስት አስተዳደር ሰራተኞች እነዚህ እንግዲህ የሲቪል ሰርቫንትስ የሚባሉ ናቸው። የራሳቸው ህግ ስላላቸው ነው። ከዚያ ውጪ የፍርድ ቤት ዳኞችና አቃቢያን ህግ በዚህ ህግ አይሸፈኑም። ሌላኛው የውጭ ዲፕሎማቲክና ሚስዮኖች ወይም ደግሞ ዓለም አቀፍ ድርጅቶች ኢትዮጵያውያንን በሚቀጥሩበት ጊዜ እንደዚሁ በስራ ውሉ ሊተዳደሩ ይችላሉ። ነገር ግን በመካከላቸው ዲስፒዩት በሚፈጠርበት ጊዜ ፍርድ ቤት ሄደው የእነሱን የስራ ክርክር ማድረግ አይቻልም። በውጭ ጉዳይ ሚኒስቴር የእነሱን ጉዳይ የሚያይ ኦፊስ አለ፣ የማደራደር ስራ የሚሰራ ማለት ነው። ስለዚህ ሙሉ ለሙሉ በዚህ ህግ እየተሸፈኑ አይደሉም ማለት ነው። ከዛ ውጪ የሃይማኖት ወይም ደግሞ የበጎ አድራጎት ድርጅቶችም እንደዚሁ የስራ ውል በሚፈጽሙበት ጊዜ በዚህ በአሰሪና በሰራተኛ ህጉ የሚሸፈኑ አይደሉም ማለት ነው። ሌላኛው እንግዲህ የስራ ውል የሚቆይበት ጊዜ ነው። በአዋጁ በአንቀጽ አስር ላይ ከተገለጹት በስተቀር ማንኛውም የስራ ውል በሚደረግበት ጊዜ ላልተወሰነ ጊዜ እንደተደረገ ነው የሚቆጠረው። በአንቀጽ አስር ላይ የተዘረዘሩት ለተወሰነ ጊዜ የሚደረጉ የስራ ውል አይነቶች አሉ። እነዚህ ውጪ ኢቨን እነዚህን ራሱ ላልተወሰነ ጊዜ ሊደረጉ ይችላሉ። ነገር ግን ለተወሰነ ጊዜ ይደረጉ ከተባለ ለተወሰነ ጊዜ መደረግ ይችላሉ ማለት ነው። የስራ ውል አይነቶቹ የመጀመሪያው የተወሰነ ስራ እስከሚያልቅበት ጊዜ ድረስ የሚሰራ ስራ ነው። እንደዚሁም ደግሞ የስራ ብዛት በሚያጋጥምበት ጊዜ ያንን ስራ ለማቃለል ሲባል የሚደረግ የስራ ውል ነው። ከዛ ውጪ በህይወት ላይ ወይም ደግሞ በንብረት ላይ ጉዳት እንዳይደርስ ለመከላከል አጣዳፊ ስራዎችን ለመስራት ሲባል የሚደረግ የስራ ውል ነው። ሌላኛው በንብረት ላይ የደረሰውን ጉዳትና ብልሽት ለማደስ ሲባል እንደዚሁ ለተወሰነ ጊዜ የስራ ውል ሊደረግ ይችላል። ከዛ በተጨማሪ አልፎ አልፎ የሚሰራ ስራን በሚኖርበት ጊዜ ለተወሰነ ጊዜ ሊደረግ ይችላል። ሌላኛው ወቅታዊ የሆነ ስራ ለማሰራት እንደዚሁ ለተወሰነ ጊዜ የስራ ውል ሊደረግ ይችላል ማለት ነው። ከእነዚህ ውጪ ያለው የስራ ውል ግን ለጊዜው እንኳን ቢደረግ ላልተወሰነ ጊዜ እንደተደረገ ይቆጠራል ማለት ነው። በነገራችን ላይ ለተወሰነ ጊዜ የተደረገ የስራ ውል ራሱ ያ ጊዜ አልቆ ስራው ግን ካላለቀ የስራ ውሉ አይቋረጥም፣ ስራው እስከሚያልቅበት ጊዜ ድረስ ይቀጥላል ማለት ነው። ሌላኛው እንግዲህ በአንቀጽ 11 ላይ ያለ የሙከራ ጊዜን በተመለከተ ነው። የሙከራ ጊዜ እንዲኖር እንግዲህ ሁለቱም ተዋዋይ ወገኖች አሰሪው እና ሰራተኛው ማለት ነው ሚስማሙ፣ ውሉ በጽሁፍ መደረግ ይኖርበታል። ሌላኛው እንግዲህ ሰራተኛው ቀድሞ ይሰራበት በነበረበት ስራ እንደገና በአሰሪው ቢቀጠር ለሙከራ ጊዜ ሊቀጠር አይችልም። አስቀድሞ በሙከራ ስለሰራው ያንን ቦታ መልሶ በሙከራ እንዲሰራ ሊደረግ አይችልም ማለት ነው። እንግዲህ ይህ የሙከራ ጊዜው ሊሆን የሚችለው ማክሲመም እስከ ስልሳ የስራ ቀናት ብቻ ነው ማለት ነው። ከዛ ውጭ ሰራተኛው ለስራው ተስማሚ አለመሆኑ ሲረጋገጥ አሰሪው ያለማስጠንቀቂያ እንደዚሁም ደግሞ የስንብት ክፍያና ካሳ መክፈል ሳይገደድ የስራ ውሉን ሊያቋርጥ ይችላል። ነገር ግን በሙከራ ጊዜ ላይ ያለን ሰራተኛ ያለ ግምገማ ወይም ደግሞ ለቦታው ብቁ ያለመሆኑ ሳይረጋገጥ ማባረር አይቻልም። እንግዲህ አሰሪው የሙከራ ጊዜ ላይ ያለን ሰራተኛ ሳይገመግም እንዲሁ ካባረረ ላላለቀበት የሙከራ ጊዜ ደሞዙን አስልቶ በካሳ መልክ ይከፍለዋል ማለት ነው። ከዛ ውጪ በሙከራ ጊዜ ላይ ያለ ሰራተኛ ያለማስጠንቀቂያ ስራውን ሊለቅ ይችላል። ሌላኛው ጉዳይ እንግዲህ ደሞዝ ነው። ደሞዝን በተመለከተ ሕጉ ላይ ዝቅተኛ ደሞዝ የሚወስን የደሞዝ ቦርድ ሊቋቋም እንደሚችል በሕጉ ጠቅሶ አልፏል። እንግዲህ ሚኒመም ዌጅን የሚወስን የደሞዝ ቦርድ ማለት ነው። ሚኒመም ዌጁን ለመወሰን ቤዝ የሚያደርገው የአገሪቱን የኢኮኖሚ እድገት እና እንደዚሁም ደግሞ የስራ ገበያ ሁኔታን አጥንቶ ይሆናል የሚወስነው ማለት ነው። ይህንን ጉዳይ በአዋጁ አንቀጽ አምሳ አምስት ሁለት ላይ ታገኙታላችሁ። ደሞዝን በአይነት ለሰራተኛው መክፈል ይቻላል። ይሄ የሚሆነው ግን ሰራተኛውና አሰሪው ከተስማሙ ነው። ነገር ግን ይህ በአይነት ወይም ደግሞ ኢንካኤንድ የሚከፈለው የደሞዝ መጠን ማክሲመም የሰራተኛውን ደሞዝ 30 ፐርሰንት ድረስ ብቻ ነው ማለት ነው። ከዛ ውጭ ሰራተኛው በጽሁፍ ስምምነቱን ካልገለጸ በስተቀር በአንድ ጊዜ ከሰራተኛው ደሞዝ ላይ በአጠቃላይ ሊቆረጥ የሚችለው ከወር ደሞዙ አንድ ሶስተኛ ድረስ ብቻ ነው። እንግዲህ ትኩረት የሚያስፈልገው የአሰሪው ግዴታዎች ናቸው። በአዋጁ አንቀጽ አስራ ሁለት ላይ የአሰሪ ግዴታዎች ተዘርዝረዋል። ከነዚህ ውስጥ የመጀመሪያው ለሰራተኛው በስራ ውሉ መሰረት ስራ መስጠት ይጠበቅበታል። ይሄ እንግዲህ አትፌስ ስናየው ቀላል ነገር ይመስላል። ነገር ግን ሰራተኛው እራሱን የሚያጎለብስበት ራሱን አፕዴት የሚያደርግበት እንደዚሁም ደግሞ ኮንፊደንሱን ቢውልድ የሚያደርግበት ጉዳይ ስለሆነ ለሰራተኛው ስራ መስጠት ያስፈልጋል። ከዛ በተጨማሪ ሰራተኛው ከደሞዝ የተወሰነ ፐርሰንቴጅ እየተቀነሰ ለሰራተኛ ማህበር መዋጮ ገቢ እንዲደረግለት በጽሁፍ ሲያመለክት ለማህበሩ ገቢ ሊያደርግለት ይገባል። ይህ የሆነበት ምክንያት እንግዲህ ብዙ ጊዜ የሰራተኛ ማህበር በአሰሪዎች ስለማይወደድ ለማህበሩ የሰራተኛውን ኮንትሪቢሽን የማስተላለፍ ፍላጎት ስለማይኖረው በህግ እንዲገደድ አድርጎታል ማለት ነው አዋጁ። ከዚህ ውጭ የስራ ውል በሚቋረጥበት ጊዜ ወይም ደግሞ ሰራተኛው በሚጠይቅበት በማንኛውም ጊዜ የስራ ልምዱ ለሰራተኛው ሊሰጠው ይገባል። ይህ የስራ ልምዱ እንግዲህ ከዚህም በፊት በነበረው ቪዲዮ ላይ እንደገለጽኩላችሁ ሚኒመም የስራውን አይነት እንደዚሁም ደግሞ ምን ያክል ጊዜ እንዳገለገለው እና እንደዚሁም ደሞዙን ጠቅሶ ሊጽፍለት ይገባል ማለት ነው። ፈቃደኛ ከሆነ መልካም ነገሮችን ሰራተኛውን አሞጋግሶ ሊጽፍ ይችላል። ነገር ግን በሰራተኛው በስራ ልምድ ላይ ኔጌቲቭ ነገር በፍጹም መጻፍ አይቻልም ማለት ነው። እንግዲህ በአዋጁ ሌሎች ጉዳዮችም እንደዚሁ የአሰሪው ግዴታዎች ተዘርዝረዋል። አንቀጽ 12 ላይ ታገኟቸዋላችሁ። እንግዲህ ሰራተኛውም ግዴታዎች አሉበት። የሰራተኛውን ግዴታ አንቀጽ 13 ላይ ታገኛላችሁ። እንግዲህ የሴት ሰራተኞች ጉዳይ ነው። ሴት ሰራተኞች ጉዳይ በአዋጁ አንቀጽ 87 ላይ ተጠቅሰዋል። ሴት ሰራተኞች በቅጥርም ሆነ በደረጃ እድገት፣ በሌላ በማንኛውም የጥቅማ ጥቅም ውድድር ላይ ከወንዶቹ ጋር እኩል የሆነ ውጤት በሚያስመዘግቡ ጊዜ ለሴት ሰራተኞች ቅድሚያ ይሰጣል። ከዚያ ውጪ ሴት ሰራተኞችን ከባድ በሆነ እንደዚሁም ደግሞ ለጤናቸው ጎጂ በሆኑ ስራዎች ላይ ማሰማራት የተከለከለ ነው። ከዚያ በተጨማሪ ነፍሰ ጡር የሆነች ሰራተኛን ከምሽቱ አራት ሰዓት እስከ ንጋቱ 12 ሰዓት ማሰራት የተከለከለ ነው። እንደዚሁም ደግሞ የትርፍ ሰዓት ማሰራትም የተከለከለ ነው ማለት ነው። ነፍሰ ጡር የሆነች ሰራተኛ ለራሷም ሆነ ለጽንሱ ጤንነት የምትሰራበት ቦታ አደገኛ በሚሆንበት ጊዜ በሐኪም ሲረጋገጥ ወደ ሌላ የስራ ቦታ ስትመደብ መደረግ አለበት። ነብሰ ጥሩ የሆነች ሰራተኛ ከወሊድ በፊት የቅድመን ወሊድ ፈቃድ 30 ቀን ሊሰጣት ይገባል። ከወለደች በኋላ ደግሞ 90 ቀናት ሊሰጣት ይገባል ማለት ነው። ነገር ግን ሰራተኛዋ ከመውለዷ በፊት የወሰደችውን 30 ቀን ሳትወልድ ይህ ቀን ካለቀ በሐኪም እረፍት እንድትቆይ ልትደረግ ትችላለች ማለት ነው። እንደዚሁም ደግሞ ይህን 30 ቀን ሳትጨርሰው ከወለደች ደግሞ 30 ቀኑ መቆጠር ያቆምና ከወሊድ በኋላ ያለው የእረፍት ቀን መቆጠር ይጀምራል ማለት ነው። ይህ እንግዲህ አሰሪው ፈቃደኛ ከሆነ ያልጨረሰችውን የቅድመ ወሊድ ቀን ወደፊት ሊያስተላልፍላት ይችላል ማለት ነው። ሌላኛው ትኩረት ሊሰጣቸው የሚገባቸው እንግዲህ በአዋጁ ወጣት ሰራተኞች የሚባሉት ናቸው። እነዚህን ወጣት ሰራተኞች እንግዲህ ከስራ ጠባይና እንደዚሁም ደግሞ ሁኔታ አንጻር ሕይወታቸውን ወይም ጤንነታቸውን ለአደጋ ሊያጋልጥ በሚችል የስራ ዘርፍ ላይ ማሰማራት እነሱን የተከለከለ ነው። የትርፍ ስራ ሰዓትም ማሰራት እንደዚሁ አይፈቀድም። ከምሽቱ አራት ሰዓትና እስከ ንጋቱ አስራ ሁለት ሰዓትም በመደበኛ ስራ ሁኔታ ማሰራትም አይቻልም። በሳምንቱ የእረፍት ቀንም እንደዚሁ ማሰራት አይቻልም። ከዛ በተጨማሪ በህዝብ በዓላት ቀንም ማሰራትም አይቻልም። በአሰሪናው በሰራተኛ መካከል የነበረ የስራ ውል በአራት አይነት ምክንያት ሊቋረጥ ይችላል። የመጀመሪያው በአሰሪ አነሳሽነት ነው። እንግዲህ በአሰሪ አነሳሽነት በሚሆንበት ጊዜ በህግና ወይም ደግሞ ከህግ ውጭ ሊሆን ይችላል የስራ ውሉ የሚቋረጠው። ሌላኛው ሊቋረጥ የሚችለው እንግዲህ በሰራተኛው አነሳሽ ነው። ሌላኛው በህግ በተደነገገ ምክንያት የስራ ውል ሊቋረጥ ይችላል። እንግዲህ ይህ የሚሆነው ለተወሰነ የስራ ውል እየተደረገ የስራ ውል ሲያልቅ ነው። ከዛ ውጪ በህመም፣ በሞት እንደዚሁም ደግሞ በጡረታ ምክንያት የስራ ውል ሊቋረጥ ይችላል። ከዛ በተጨማሪ ድርጅቱ በመክሰሩ ወይም ደግሞ በሌላ ምክንያት ለዘለቄታው ከተዘጋ፣ ሰራተኛው የአካል ጉዳት ሲደርስበት የስራ ውል ሊቋረጥ ይችላል ማለት ነው። በዚህ ጊዜ ማስጠንቀቂያ አያስፈልገውም። ሌላኛው የስራ ውል የሚቋረጥበት ምክንያት በህብረት ስምምነት ወይም ደግሞ በተዋዋይ ወገኖች ያው ባሰሪ ነው በሰራተኛ ስምምነት ማለት ነው። በዚህም ጊዜ ማስጠንቀቂያ አያስፈልገውም ማለት ነው። እንግዲህ የአንድ ድርጅት ከሌላ ጋር መቀላቀል ወይም መከፋፈል፣ የባለቤትነት መብት መተላለፍ የስራ ውልን አያቋርጥም። ይሄ እንግዲህ አንቀጽ ሃያ ሶስት ላይ ንዑስ ሁለት ላይ ተጠቅሷል ማለት ነው። እንግዲህ የስራ ውል በሚቋረጥበት ጊዜ የስራ ስንብት ክፍያ የሚገባው በሚሆንበት ጊዜ ክፍያው የሰራተኛውን ከአስራ ሁለት ወር ደሞዝ መብለጥ አይችልም። ከዛ ውጭ ያለማስጠንቀቂያ በአንቀጽ ሰላሳ አንድ መሰረት ሰራተኛው የስራ ውሉን ካፈረሰ የአንድ ወር ደሞዙን በካሳ መልክ ለአሰሪው መክፈል ይጠበቅበታል ማለት ነው። ነገር ግን በአንቀጽ ሰላሳ ሁለት መሰረት ሰራተኛው የስራ ውሉን ካቋረጠ ማስጠንቀቂያ አሰሪው መስጠት አይጠበቅበትም ማለት ነው። ሌላኛው እንግዲህ ሰራተኛው ከስራው ከህግ ውጭ ሲባረር ወደ ስራ ለመመለስ የመጠየቅ መብቱ እስከ ሶስት ወር ጊዜ ድረስ ብቻ ነው። ከዛ በኋላ መጠየቅ አይችልም በይርጋ ስለሚታገድበት ማለት ነው። ይህን ጉዳይ እንግዲህ አንቀጽ ስልሳ ሶስት ላይ ታገኙታላችሁ። ከዛ ውጭ ከክፍያ ጋር የተያያዙ መብቶችን እንደዚሁ የስራ ውል በሚቋረጥበት ጊዜ ደሞዝ፣ ያመት ፈቃድ ያልተጠቀመው ካለ እንደዚሁም ደግሞ የትርፍ ሰዓት ክፍያ፣ የአገልግሎት ክፍያ፣ ካሳ አሰሪው መክፈል ያለበት ሌሎችም ቅጣቶች ካሉ በስድስት ወር ጊዜ ውስጥ ሰራተኛው ሊጠየቅ ይገባል ማለት ነው። ከዛ በኋላ እንግዲህ በይርጋ ይታገድበታል ማለት ነው። ሌላኛው የስራ ልምድን አስመልክቶ በጊዜው ስራው እንደተቋረጠ የስራ ልምዱን ካልተቀበለ በአስር ዓመት ጊዜ ውስጥ የስራ ልምዱን መጠየቅ ይችላል። ሌላኛው እንግዲህ በአሰሪና በሰራተኛ መካከል ዲስፒዩት በሚፈጠርበት ጊዜ የስራ ክርክር የሚደረገው እንግዲህ በሁለት መልኩ ነው። የመጀመሪያው በቦርድ ነው። ሁለተኛው ደግሞ በፍርድ ቤት ነው። እንግዲህ በቦርድ የሚደረጉ የክርክር አይነቶች ጉዳዩ ከግለሰብ ያለፈ ጉዳይ በሚሆንበት ጊዜ በቦርድ ነው የሚደረገው። ጉዳዩ ደግሞ የግለሰብ ጉዳይ ከሆነ ወይም የአንድ ሰራተኛ ብቻ ከሆነ በፍርድ ቤት ነው ማለት ነው የሚደረገው። እንግዲህ ለዛሬ ያስኩላችሁ ቪዲዮ ይህንን ይመስላል። ከቪዲዮ ጠቃሚ ነገር ካገኛችሁ ላይክ፣ ሼር አድርጉ። ቤኮሲብን ሰብስክራይብ አድርጉት። አብራችሁኝ ስለቆያችሁ አመሰግናለሁ። ቻው